ይሄ ራሱንም ያታለለ ማህበረሰቡንም እያታለለ ያለ ሰው ነው። ሌላኛው እንደው በሀያታችን ውስጥ ከዚሁ ጋር የተያዘ ነገር ቀድራችንን፣ ያለማወቃችን ማንነታችንን ያለማወቃችን አሁንም የህይወታችንን አቅጣጫ እያበላሸብን ያለው ሁሉን ነገር አንችለውምና ማለት ነው። ቀድሩን አያቅም አንዳንድ ሰው፣ የዕልም ደረጃውንም አያቅም አንዳንድ ሰው፣ ያለበትንም ደረጃ አያውቁም አንዳንድ ሰው ከዛም አልፎ ዘሎ የሚጠላውን ሰው እንኳን እንደሚጠላው ለይቶ የማወቅ አቅም የለውም። ነገር ግን እዛም ይገባል፣ እዚህም ይገባል፣ እዚህም ይሆናል። ይሄ ራሱንም ያታለለ ማህበረሰቡንም እያታለለ ያለ ሰው ነው። ስለዚህ ምርጥ ሰው ማለት ከራሱ ጋር እውነታን የሚኖር ሰው ነው። ጎበዝ ሰው ማለት

ስር መሰረቱን አላቅም፣ አገላለጹን አላቅም፣ ታሪክ አበላሻለሁ። እንደዚህ አይነት በርካታ ወንድሞች አሉ እንዲህ የሚሆኑ ሰዎች